ሰላምና ጤና ለእናንተ ይሁን ውድና የተከበራችሁ ተመልካቾቻችን የዕለተ ረቡዕ ህዳር ሶስት ቀን 2018 ዓመተ ምህረት የማለዳ መረጃዎቻችንን ሰብስበን ወደ እናንተ መተናል። እስከ መጨረሻው ድረስ አብራችሁ እንደምትቆዩ ተስፋ እያደረግን ወደ መረጃዎቹ እናልፋለን። ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያን ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ የለም ሲሉ አምባሳደር ዲና ሙፍቲ ተናገሩ። በቀይ ባህር ጉዳይ ወደ ጦርነት እንዳይገባ ስጋቶች እንዳሉ ሲገለጽ ይቷል። ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ነው። ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲው በምን መልኩ መሄድ አለበት ስንል በህዝብ ድራሲዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ተጠይቀዋል። አምባሳደር ዲና በሰጡት መልስም ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራዊውም ሆነ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ አንድም ሀገር የለም ሲሉም ተናግረዋል። ይህ ስለማይፈለግ ነው። ሰላማዊ በሆነ መንገድ መብት ማስከበር ያስፈልግል ይፈልጋል የተባለው በኢትዮጵያ በኩል ከጦርነትና ከግጭት መልስ ይህንን ነገር ሰላማዊ መንገድ እንፍታ ነው የተባለው። የዲፕሎማሲ ስራውም ይሄ ነው ብለዋል። ከኢትዮጵያ አቋም ውጭ ኢትዮጵያውያን መክሰሱ ጠቀሜታ የለውም። ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት ነው። የኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርት ተጎዳ ማለት ሌሎቹም ሀገራት ይጎዳሉ ማለት ነው። ጉዳቶቹ ተዛማጅ ናቸው። ይህን ከግምት በማስገባት ኤርትራ መረዳት አለባት። ክሱ መሰረት የለውም፣ ክሱ ከኢትዮጵያ ፍላጎትና አቋም ውጭ ነው ሲሉም ተናግረዋል። አምባሳደር ዲና ኢትዮጵያ የባህር በር እንደሚገባት የታወቀ ነው ያሉ ሲሆን ዓለም አቀፉ ሕግ በ1982 ዓ.ም ምረት ይህንን ደንግጓል። እንደ ኢትዮጵያ ያሉ ሀገራት የባህር በር የሌላቸው ያስፈልጋቸዋል በሚል ተናግረዋል። ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅት የባህር በር የነበራት ሀገር ናት። በተንሸዋረረ ሁኔታ ነበረ የባህር በር ያጣችው። መልካምድራዊ ምክንያቶች አሏት። ከባህር በር 60 ኪሎ ሜትር ርቀት የምትገኝ የኢኮኖሚ ምክንያቶችም አሏት ብለዋል። እነዚህ ነባራዊ ሁኔታዎች ሌላውን ወገን መቀበል አለበት። ይህ ምክንያት ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራ፣ ለምስራቅ አፍሪካ ያለውን ጠቀሜታ ከግምት በማስገባት ሌላውን ወገን መገንዘብ አለበት ሲሉም ጠቅሰዋል። ኢትዮጵያ የባህር በር ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ የኢትዮጵያ ህዝብ ፍላጎት ሳይጠየቅ፣ የኢትዮጵያ ተወካዮች በሚገባ ሳይመክሩበት፣ ምንም አይነት ውይይት ሳይካሄድበት ነውም ብለዋል። ኢትዮጵያ ይህንን ሁሉ አመት የባህር በር ይዛ ቆይታ ለምን ባህር በር አጣች ካጣችስ ምንድ ነው አማራጩ ሳይባል ምንም መፍትሄ ሳይበጅለት በድንገት የተፈጠረ ነገር ነው። ስለዚህ ፍትሃዊና ግልጽነት የጎደለውና ያልተሟላ ነገር አለበት ሲሉም ጠቅሰዋል። ወደ ሌላ መረጃ ስናልፍ የኢትዮጵያ ፌደራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመ የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳይ ዜና ወኪል ዘግቧል። የትግራዩ ባለስልጣን የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂዎች ላይ እንደሆነ መናገራቸውን ዘገባው ጠቅሷል። በዚሁ የድሮን ጥቃት 16 ሰዎች ተገለው ሌሎቹ 22ቱ እንደቆሰሉም ከምንጮች መረዳቱን የዜና ምንጮች አመላክቷል። የዜና ወኪሉ በጉዳዩ ዙሪያ ከፌደራል መንግስት ባለስልጣናት መረጃ ጠይቆ ላሽ እንዳላገኘም ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው ትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጽመውት የተባለውን ጥቃት ተከትሎ ሴቶችና ሕጻናት የሚበዙባቸው 18000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሀራ መሬት ወይም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን ዘገባውም አስፍሯል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ የጊዜው አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመላከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ለቀረበው ጥያቄ ምላሽ ሳያገኝ መቅረቱንም ዘግቧል። በቀጣይ መረጃችን የመንገድ ላይ ስብከትን የሚያስቀር የህግ መሻሻል ና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸ። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግ ስብከትን የሚያስቀር ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገለጸ። ቢሮ ይህንን የገለጸው ከአዲስ አበባ የሃይማኖት ተቋማት ጉባኤ ና አዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር የሃይማኖት ተቋማት ሚዲያዎችን ለሰላም እሴት ግንባታ ያላቸውን ሚና በተመለከተ የግንዛቤ ማስጨበጫዊ ውይይት ጥቅምት 27 ቀን 2018 ዓ.ም ተመረተ በተካሄደበት ወቅት ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በንግድና በመንገድ ላይ እየተጎተትን እየተሰበክን ነው በማለት ማህበረሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱ የመልካም አስተዳደር ችግር ሆኖ በመለየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነም ተናግሯል። ይህን በተመለከተም በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖርም ጠቁመዋል። የሃይማኖት ተቋማት አስተምሮን እንዴት ማካሄድ ይገባል በሚለው ላይ ከሃይማኖት ተቋማት ጉባኤ አባላት ጋር በጋራ የተለያዩና እነሱም መክረውበት አቋም ሊይዙባቸው የሚገቡ ሌሎች የህግ ማሻሻያ የሚያስፈልጋቸው ጉዳዮች መኖራቸውንም ጠቁመው በጋራ ጉዳዮች ላይ ግብአት የመስጠት ልምድ ሊኖር እንደሚገባም አስረድተዋል። ወደ ውጭ መረጃ ስናልፍ የጅቡቲ ገዢ ፓርቲ ፕሬዚዳንት እስማኤል ኦማር ጌሌን ለስድስተኛ ጊዜ የእጩ አድርጎ አቀረበ። የጅቡቲ ገዢ ፓርቲ ፕሬዚዳንት እስማኤል አርጌሌ ለስድስተኛ ጊዜ የእጩ አድርጎ ማቅረቡን ትናንት አስታውቋል። ፓርቲው ባወጣው መግለጫ የጅቡቲ ሪፐብሊክ ፕሬዚዳንት የሆኑትን እስማኤል ኦማር ጌሌህን በመጪው ሚያዝያ ወር ላይ 2026 ለሚደረገው ፕሬዚዳንታዊ ምርጫ በይፋ በጩነት መምረጡን አስታውቋል። ገዢ ፓርቲ ይህንን ያስታወቀው ከመላ ሀገሪቱ የመጡ ደጋፊዎች በተገኙበት በፓሌዱ ፔይል በተካሄደ የፓርቲ ጉባኤ ላይ ነበር። ፕሬዚዳንት እጩነት መቅረባቸውን መቀበላቸውን ገልጸው ዓለም አቀፍ ፈተናዎች ባሉበት በዚህ ወቅት ለሰላም ለልማትና ለአንድነት ያላቸውን ቁርጠኝነት አረጋግጠዋል። በቅርቡ የጂቡቲ ፓርላማ ባካሄደው ስብሰባ ላይ ለፕሬዝዳንትነት እጩነት የተቀመጠውን የእድሜ ገደብ ማንሳቱ ይታወሳል። ይህ ውሳኔ የሀገሪቱ ፕሬዝዳንት እስማኤል ኦመር ጌሌ ለስድስተኛ ዙር ምርጫ ለመወዳደር የሚያስችላቸው መሆኑ ተገልጿል። የሰባ ሰባት ዓመቱ ፕሬዝዳንት ጉሌ በአፍሪካ ቀንድ ውስጥ በምትገኘው ትንሹ ሀገር ጂቡቲ ውስጥ ከጎርጎረሳ የሆነው 1999 ዓ ም ጀምሮ በመሪነት ላይ ይገኛሉ።

ጅቡቲ የዩናይትድ ስቴትስ፣ የፈረንሳይ፣ የቻይና፣ የጃፓን እና የጣሊያን ወታደራዊ ካምፖችን የምታስተናግድ ወሳኝ ወደብ ሀገር ናት። በመጨረሻም ወደ ያዝነው መረጃ ስናልፍ የቀድሞ የሊቢያ መሪ ፕሬዚዳንት ሙሐመድ ጋዳፊ ልጅ ሃኒባል ጋዳፊ በሊባኖስ ከስር ተፈቷል። በሊባኖስ ለአስር አመታት ለሚጠጋ ጊዜ በስር ላይ የነበረው የቀድሞ የሊቢያ መሪ ፕሬዚዳንት ሙሐመድ ጋዳፊ ልጅ ሃኒባል ጋዳፊ ከስር መፈታቱን ጠበቃው አስታውቋል። ሃኒባል ጋዳፊ ከስር የተፈታው በዘጠኝ መቶ ሺህ ዶላር የዋስትና ገንዘብ ክፍያ መሆኑም ታውቋል። የ49 አመቱ ሃኒባል ጋዳፊ በሊባኖስ ለስር የተዳረገው በአሁኑ ሰዓት የሊባኖስ ሻአ ቡድን ሂዝቦላ አጋር የሆነው የአማል ንቅናቄ መስራች ሊባኖሳውያን የሻአ ጸሐፊ ሙሳ ሳድር በአውሮፓውያን አቆጣጠር በ1978 በሊቢያ መሰወራቸውን ተከትሎ መረጃ ደብቀሃል በሚል በቀረበባቸው ክስ ሲሆን ነገር ግን በስርዓት ዘመናቸው ፍርድ ቤት እንዳልቀረቡ ቲአርቲ አፍሪካ ዘግቧል። ይሁን እንጂ ሙሳ ሳድር በሊቢያ ሲጠፉ ሃኒባል ጋዳፊ ገና የሁለት አመት ህፃን ነበር። ከአስር 10 አመታት እስር በኋላ ሃኒባል ጋዳፊ በ900 ሺህ ዶላር የገንዘብ ዋስትና በትናንትናው ዕለት ከእስር የተፈታ ሲሆን ገንዘቡ ዛሬ ተከፍሏል። በመጨረሻም ሃኒባል ጋዳፊ ከእስር ተፈቷል። ለአስር አመታት የዘለቀው አስፈሪው የሃኒባል የእስር ቤት ቆይታ ዛሬ መቋጫውን አግኝቷል ብለዋል ጠበቃው ሎረን ባይን። ባለፈው ጥቅምት ወር ጉዳዩን የያዙት ዳኛ ሃኒባል ጋዳፊን ከእስር ለመለቀቅ 11 ሚሊዮን ዶላር የዋስትና ገንዘብ እንዲከፍል አዘው ነበረ ሲሆን ተከላካይ ጠበቆች ባቀረቡት ይግባኝ ገንዘቡ ወደ 900000 ዶላር ዝቅ እንዲል መደረጉን የቲአርቲ አፍሪካ ዘገባ አመላክቷል። የሊቢያ ፓስፖርት የያዘው ደንበኛው ሃኒባል ጋዳፊ ሚስጥራዊ መዳረሻ እንዲኖረው ተደርጎ ከሊባኖስ እንዲወጣ መወሰኑን ጠበቃው ሎረን ባየርን ገልጿል። ሃኒባል ጋዳፊ ባልተረጋገጠ ክስ በሊባኖስ ለ10 አመታት ታስሮ እንዲቆይ የተደረገው የፍትህ ስርዓቱ ገለልተኛ ባለመሆኑ ነበር ያሉት የሃኒባል ጠበቃ የደንበኛቸው ከስር መለቀቅ በሊባኖስ ባለፈው ጥር ወር ላይ በተመሰረተው የለውጥ መንግስት ስር የፍት ስለሚያስከትልበት ስርዓቱ ገለልተኝነት እንደገና እያንሰራራ ለመምጣቱ ማሳያ መሆኑን ተናግረዋል። ከሊባኖሳዊቷ ሞዴል ኤሊን ስካፍ ጋር በጋብቻ የተሳሰረው ሃኒባል ጋዳፊ በሊባኖስ ለእስር የተዳረገው በሀገሩ የተከሰተውን ለ42 ዓመታት በስልጣን ላይ የቆዩትን አባቱን ፕሬዚዳንት ሙሐመድ ጋዳፊን በአሰቃቂ ግድያ ከስልጣን ያስወገደውን ህዝባዊ አመፅ ሸሽቶ በሶሪያ በስደት ይኖር በነበረበት በአውሮፓውያኑ 2015 ዓ ም በታጣቂዎች ተይዞ ወደ ሊባኖስ ከተወሰደ በኋላ ነው። የዛሬውን የማለዳ መረጃችንን በዚሁ አጠናቀናል። አብራችሁን ስለቆያችሁ እጅጉን አመሰገን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝን። መልካም ጊዜን ተመኘን።